ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሄለን እንግዲህ ዛሬ መታለች የቢኒ እህት። ዛሬም ታምራቱ እንደቀጠለ ነው ማለት ነው። ልጅቷ ይሄን ነገር ልታቆመ አልቻለችም። ሰው እንጠፋት እንዴ? ይህች ልጅ እንጠፋት እንዴ? አሃ የቢኒ እህት ይተው። አይ የምከተልሽን ነገር ታውቂዋለሽ ብትረጋጃ ይሻልም። በሰላም ታወቀሽ ከዛ በኋላ አይደርስም። ነገ ፍራንክ ነው ብለሽ ካልመጣሽ እንግዲህ ምን እንደሚደርስብሽ መገመት አይከብድሽም እንዴ? ምን ነው የኔ ቆንጆ? እንዴ ውበትሽን ሳን ሳንጨርስ በጣም የሆን አላበዛሽውም? ፎቶን አስተያይዛው ሄደች ማለት ነው። አስመሳይነሽ ሄለን የኔ ቆንጆ። ወይኔ ጉዴ! ፈተናውን ግን በስነ ስርዓት እየተወጣችው ትገኛለች። እኔስ አንዳንዴ ሄሉ የምታቆሉ ይመስለኛል፣ ምክንያቱም ረጋሳ ከንብላ ነው። ዝም ነው የምትላት፣ ምንም ነገር ስላት ዝም ትላታለች። መልስ አልሰጠቻትም። እና እንግዲህ ሄለን ምግብ ሰርታ ዘና ብላ ምናምን ጠብቃት ነበር። ነገር ግን ልጅቷ ማለት ነው ሌላ ሰው ነው የሆነችው። ሰው ፍራንክ እንደሆነ እናውቃለን። ግን ደግሞ ነገ ጨርሻ ቤቢቴ ከዚህ በላይ መሄድ የለብሽም እንዴ እንርገጣት እንዴ? እንዳ ነገ ይቅርታን ጠይቃት ነው ልተዋት? ልርገጣት ወይስ ልታ ደግሞ በጣም ቆንጆ ናት፣ ደግሞ የቢኒ እህት ናት፣ አያረግጣትም። ነገ ከነገ ወዲያ ከቀጠለችበት እንግዲህ እናያለን የሚሆነው ማለት ነው። ሶ ሌላ ደግሞ ማለት ነው እኔ አሁን ዛሬ ማለት ነው ቅድም ስለ ሄሉ በሰራው ቪዲዮ ስለ አላዘራዎች አሉ እንዴ? ውይ ሞቴ ይርሳኝ አላወራውም እኮ አንቺ ሴት ምን ነው ቀጣጣሽ ስለሱ ለምን አታወሪ ያለሽ እሷን ማድነቅ ትችያለሽ ግን ስለሱ በግዳውሪ ነው እንዴ ጋይስ በግዳውሪ ነው አላወራውም ጭራሽ ስለሱ ዛሬ በተአምር አንድም ነገር አላወራውም ቢኒ ሸበላ ነው አልኩ ሸበላ ነው ስላችሁ ደግሞ ቁመት ምንድን ነው እንደ ሸንበቆ ቢረዝም ነው ቁም ነገር ነው እንጂ መልክ አያሳድርም ደግሞ ሸንበቆ የሚል ስማ ይህ ቆንጆ ሰው ሴቶችን በጣም እያናደዳቸው ነው። እና ሔሉ እንደዚህ አይነት ቆንጆ ወንድ በመያዟ ብዙ ሰው እየተቃጠለ ነው። ሲቀጥል ደግሞ ስላዛዛር አታውሪ መቻወሮ መቻወሮ። እንዴ እንዳወራላችሁ ፈልጋችሁ ነበር? አዎ ስለ ሔሉ ብቻ እያሽቃበጥኩ አስቸገርኩ እኮ እናንተ። ስለ እሱ ማሽቃበጥ አለብኝ ማለት ነው። በግድ አውሪ ነው አውሪ ብትሉኝ እኮ በግልጽ ይሻላችሁ ነበር። አወራላችኋለሁ፣ ምንም ችግር የለውም።

እኔ ስለ እሱ በግዳወሪ አትበሉ ጋይስ። እኔ ስለ እሱ ምንም አይነት መጥፎ ነገር ከአንድ ቤት ያልወጣም። ዛሬ ጭራሽ የእሱን ስምም አላነሳውም። ግን ቢኒ በጣም ቆንጆ ነው፣ ሸበላ ነው፣ አቋሙ ያምራል። ቦርጫም ቂጣም ምናምን የሆነ ዝርውጥውጥ ያለ ነገር አይደለም። አልኩ እንዴ ወፍራም የሆነ ሁሉ እንትና ነው እንዴ ጋይስ? እኔ መብቴ ነው። እኔ ውፍረት አልወድም። ወፍራም ሰው ወንድም ሆነ ሴት እኔ አይመቸኝም እና ቢኒ ደግሞ አቋሙ በጣም ያምራል፣ ቦርጭ የለውም፣ ሸበላ ነው፣ ሸንቃጣ ነው እያልኩ ሳወራ ስለ ቢኒ ምን ያለ ስለ ሱ ማውራቱን ብትታይ እንዴ እኔ ያላወረው ማውሪልን በግድ ከሆነ ፈትፍች። በሱ ከሆነ ችግር የለው፣ መፈታፍታለሁ። ምን ችግር አለው? እኔ ብፈታፍት የምጠቀመው እኔ ነኝ። ሰው ግን እኔ ማውሮ የሚመቸኝን ሰው ነው። ገባችሁ? ለማይመቸኝ አሁንም ደግሞ ሌላ ስድብ ሊከተላይ ነው በቃ ያው ስለ ሄሉ ማውራት ደስ ይለኛል። ገባችኋ? ሌላ ነገር እንዳወራት ገፋፉኛ። ስለ ሄለን እና ስለ ፍቅር ማውራት በጣም ደስ ስለሚለኝ፣ ሶ ስለ እነሱ ማውራት፣ በተለይ ሴቶች ምናምን ሲመጡ ማለት ነው፣ ስለ ሴቶች ማውራት በጣም ደስ ይለኛል። እና አብዛኛውን ጊዜ ለወንድ ማሽቃበጥ አልወድም። ለወንድ ቻ አላሽቃበጥም። ሶ ዛሬ የቢኒያም እህት እንደቀጠለች ነው ወይ? ጉድ! ወይ ጉድ! እኔማ ኩርምት ነው ያልኩት። ኩርምት ነው ያልኩት። ምን፣ ለምን መሰላችሁ? ሄሉ እንደዛ ድክም ብላ ማለት ነው የኔ ቆንጆ ምግብ በየአይነት ሰርታ እንግዳ ይመጣብኛል ብላ። ሴት እኮ ናት፣ ሴት። ኦ ማይ ጋድ። ድሙኒ መቼ ነገር ምኑ አንዱ፣ ታውቃላችሁ፣ አለባበሷ። ኦ ማይ ጋድ፣ ኦ ማይ ጋድ፣ ኦ ማይ ጋድ። አንዳንድ ሰዎች ማለት ነው ቦርጫቸውን ምርታቸውን እያሳዩ በቃ የተገላለጠ ነገር ሲለብሱ ማለት ነው፣ የሆነ ቆንጆ የሆን ይመስላቸዋል። እና ሄሉ የምትለብሳቸው ቀሚሶች ሲያምርባቸው፣ በቃ ቀሚስ ስትለብስ በጣም ነው የምታምረው። እና ሄሉሻ በቃ ሴት ነው የመሰለችው ዛሬ በቃ እንግዳ የጠራ ሴት አለባበሷ ምን አንፏ ብሎ እና ምግብ አዘጋጅታ ነበር የጠበቀቻት። ግን ልጅቷ ሌላ ነገር ነው ያስከተለቻት። እናቴ ምንድን ነው ምንድን? የኔ ቆንጆ እውነቱን ተናገሪ። ከዛ ውጭ ግን ማለት ነው የሚከተለሽን ነገር ፍራንክም ቢሆን እንደዚህ መገልፈጥ የለብሽም እንዴ ምን ነው ልጅቷ በሰላም በቤቷ መኖር አትችልም እንዴ ሰው እቤቷ እየሄደ ሁሉም ሰው የሚገለፍጠው እሺ ሰላም ሳልላችሁ እስካሁን ድረስ በማውራቴ በጣም ይቅርታ እሺ በመጀመሪያ በጣም ይቅርታ እስካሁን ሰላም ሳልላችሁ ነው ለካ ያወራውት የኔ ቆንጆዎች እንዴት ናቸው? የኔ ውዶች፣ የኔ ማሮች፣ ኔ ፍቅሮች በጣም እንደምወዳችሁ ታውቃላችሁ አይደለም። እና እንግዲህ ስለምታበረታቱኝ በጣም ነው ማመሰግነው። ዛሬ በነገራችን ላይ በጣም ብዙ ቪዲዮ እንደሰራው ገብቷችኋላ? ብዙ ቪዲዮ ነው የሰራውት። እንደ ጉድ እኮ ነው እናንተ። እንደ የሶሻል ሚዲያ እኮ አይ፣ እንደው የወሬ ጥማት ሊደፋኝ ነው። በእውነት ነው ምላችሁ የሰማውትን እና ያየውትን ለእናንተ መጥቼ ለመናገር በቃ እና ምንድን ነው ልላችሁ የነበረው መሰላችሁ ሞቲቭ ሳይ ሞቲቭ ሳይ ሞቲቭ ሳይ እንትና ማለት ነው። እሳይ እሳይ ሄለን እንኳንም እንኳንም አዋረደች አዋረደቻት አዋረደቻት አዋረደቻት አለች እንደመጣችና አዋርድሽ የሚያዋርድ አንቺ ቀናሚ ሆንሽ ልጅ እሳይ አዋረደቻት። አዋረደች፣ አጣለች፣ ቀጥ ብላ መታ። ወዲው ገና ቪዲዮ ከመሰራቱ ስለምን መዋረድ ነው የምታወሩ? የሚዋረደው እኮ ሰው ማለት ነው ከአንደበቱ መጥፎ ቃል ሲወጣ ነው። ሰው ቤት ሄዶ የሚሳደብ ሰው፣ የሚገለፍጥ ሰው ነው የሚዋረድ እንጂ፣ በቤቱ ሰው አክብረሽ ጠርተሽ አልፈልግሽም፣ አታምሪም፣ ቆንጆ አይደለሽም ብሎ ጥሎሽ ሲሄድ የሚዋረድ ያ ጥሎ የሄደው ሰው ነው። አክብሮ ጠርተሹ ረግጦሽ ከሄደ ወራዳ ያኛው ረግጦሽ ሄደው ሰው እንጂ አንቺ የጠራሹ ሴት አክብረሽ እቤትሽ ጋብዘሹ አልፈልግም አክብሮትሽ በቃ የጋብዘሽ ነገር አልተመቸኝም ብሎ ሲሄድ ያ ሰው በቃ ወራዳ ማለት ያ ሰው ነው እና ሄሉ ምንም የሚያዋርዳት ነገር የለም። ክብሯን ጠብቃ ነው እየሰራች ያለችው። የሚያዋረድ ስራ አልሰራችም። ቢኒ አልወድሽም አላላትም። በደንብ ነው የሚወዳት። ሲጀመር ደግሞ ፍራንክ ነው። ግን ደግሞ ነገ ፍራንክ እንደሆነ ካልተናገርሽ ነገ ትታጠቢ ያለሽ ማለት ነው። አዎ መታጠብሽ አይቀርም። ሶ ልጅቷ እያደረገች ያለችው ነገር እኔ እንደገባኝ ከሆነ ምናልባት ቢኒና ሄሉ ወደፊት አብረው መቀጠል ሊቀጥሉ አስበዋል ይመስለኛል። ልጁ ስለ ሄሉ ቤትም ያወራል ይመስለኛል፣ ወይም ቪዲዮ ያያሉ። ሶ እህቱ እያደረገች ያለችው ሄሉን ትክክለኛ ምን አይነት ሴት ናት፣ በቃ ትግስቷን ልትፈታተናት ነው። በቃ ለእሱ የምትሆነው ሴት ናት ወይ የሚለውን ነገር እየገመተች እና እየመረመረች ነው እህቱ ማለት ነው። በቃ ስለ ሄሉ በደንብ እያጠናች ነው። በቃ በፍራንክ መልኩ ትክክለኛ ማንነቷን እያየችላት ነው እንጂ የእውነት የምታስጠላ ሆና ወይም የሚያስጠላባት ነገር ኖሮ አይደለም። የምታስጠላም ሴት አይደለችም። ደግሞ ሁልሽም ጠንቅቀሽ ታውቂያለሽ። የምትቀኑት እና የምትናደዱት ደግሞ በጣም ቆንጆ ስለሆነችና ለራሷ ክብር ስላላት ነው። ሶ ልጅቷ ሲመስለኝ ቢኒ ራሱ የሚያውቅ አይመስለኝም። ፍራንኩን ግን ደግሞ ተንብሌሉ ነዩልኝ ጋይስ፣ ቢኒ ከየት መጥቶ ነው ይህን ፎቶ የተነሳው? እሺ። አይ እኔ ግን ተመካክረው ሶስቱ ሚነው የሚመስለኝ አንዳንዴ ግን ሶስቱም ተመካክረውበት የሚሰሩት ይመስለኛል። ምክንያቱም ሄሎ ፊቷ ላይ ምንም አይነት መከፋት የለም። በቃ ደስተኛ ናት። መጀመሪያ ላይ እንዳያቸው ትናንት ባደረገችው ነገር አልተናደደችም። ሰው እኔ ሲመስለኝ ሶስቱ ራሱ ተመካክረው ነው የሚመስለኝ እና ፍራንክ ነው። ስለዚህ እኔ ቆኙ ነገር ካልተናገርሽ ግን እንደዚህ እየገለፈጥሽ ምናምን ፍራንክ የሚባል ነገር የለም። የልብ እየተናገሩ ምክንያቱም በጎቹ እያናደዱ ነው። እሳይ ደግ አደረገችው፣ ደግ አደረገቻት። ይቺ ቅብጥርስ ቅብጥርስ እሷን ከመሳደባ ከሰራችሁ በፊት መጀመሪያ ስለ ራሳችሁ። እኔ ስለ ማንም ሰው ማውራት አልፈልግም። ሲጀምር ማለት ፍራንክ ነው። አትደሰቱ አትደሰቱ። በኋላ ፍራንክ ነው ሲባል ትኮማተራላችሁ። ተናግሬ ያለው።